አለን አለን፣ ቤታችሁ ምን ይባላል? ተቃሚ ያላችሁት ዘቦስ ሞባይል ይባላል ያለ ነው፣ ሸገር ግራውንድ ፍሎር ላይ ነን። አሁን ላይ ሰው እየወሰደ ላችሁ ያለው ስልክ ወይ ደግሞ ሰው በብዛት እየጠቀመ ያለው ስልክ ምንድን ነው? አሁን ላይ ሰው እየጠቀመ ያለው ስልክ አይፎን ነው። ሳምሰንግም፣ አይፎን እና ሳምሰንግ ሁለቱ ነው እየጠቀመ። ዋጋቸውስ ምን ይመስላል? ከትንሹ ጀምረ እስከ ትልቁ ብትሄድ እንደ እኛ ጋር እንግዲህ ስልኮች ከአይፎን ኤክስ እስከ አይፎን ሰቨንቲን ፕሮ ማክስ ድረስ አለ። ስልኮቹንም ለማወቅ ያህል አይፎን ኤክስአር ወይም ኤክስ ጀምሮ እስከ ሰቨንቲን ፕሮ ማክስ ድረስ ማግኘት ይችላለ። ዋጋ ደረጃ ለሁሉም ሰዎች ተመጣጣኝ ነው እንዲሆኑ ሆነው የተዘጋጁ ናቸው። ምናልባት ከአይፎን ኤክስ ብንጀምር፣ አይፎን ኤክስን በ20 ሺህ ብር ታገኛለ። ኤክስ አርን በ25 ሺህ ብር ታገኛለ። ኢለቨንን ከፈለክ አራት ጂቢውን በ33 ሺህ ብር ታገኛለ። 128 ጂቢውን ደግሞ ከፈለክ በ40 ሺህ ብር ታገኛለ። እንደገና አይፎን ቴልቭ አለ። አይፎን ቴልቭ በ64 አራት ጂቢ እና በ28 ጂቢ አማራጭ አላቸው። 64 ጂቢውን እስከ 40 ሽብር ድረስ ታገኛለ። 28 ጂቢውን ደግሞ እስከ 45 ሽብር ድረስ ታገኛለ። እኛ ሱቅ ላይ ሌላ አይፎን ሰርቲን ነው የምታገኘው። አይፎን ሰርቲን ደግሞ 57 ሽብር ድረስ ታገኛለ። እንደዚህ ጽድት ያሉ ኮንዲሽናቸው አሪፍ የሆነ ዋተር ፕሩፍ የሆኑ ስልኮች ናቸው። እንደ የባትሪ መጠናቸው ደግሞ ከዛም በታች ልታገኝ ትችላለህ። ሌላው አይፎን ቴን ፕሮ ማክስ ነው። 128 ጂቢ 60 ሺ ብር ታገኛለህ። እንደገና ደግሞ በ256 ጂቢ ስትፈልግ 70 ሺ ብር ድረስ ታገኛለህ። ዋተር ፕሩፎች ናቸው ስቲል እነዚህ። እንደገና አይፎን 14 ፕሮማክስ አለም አለን። አይፎን 14 ፕሮማክስ በ105 ሺ ብር እየሸጥን ነው፣ 256 ጂቢ። አሁን የምነግረህ ስልኮች እንዳለ ባትሪያቸው ከ90 በላይ ናቸው። አይፎኖች እንግዲህ ዋጋ የሚወጣላቸው በባትሪ ነው። ባትሪያቸው ዝቅ ባለቁጥር ዋጋቸው ቀነስ ሲላል። ሌላ አይፎን ፊፍቲን ፕሮማክስ ነው። አይፎን ፊፍቲን ፕሮማክስ መቶ ሃያ ሺ ብር እየሸጠ ነው። አይፎን ሲክስቲን ፕሮማክስ እንደዚህ በካርቶን የታሸገውን ስትፈልግ በ195 ሺ ብር እስከ 210 ሺ ብር ድረስ ታገኛለህ። አሁን ገበያ ላይ በደንብ በብዛት እየተሸጠ ያለው አይፎን ሰቨንቲን ፕሮማክስ ነው። አይፎን ሰቨንቲን ፕሮማክስ በ270ሺ ብር እኛ ጋር እየተሸጠ ይገኛል። ለከለር አማራጭ እንደ ስቶሬጁ ደግሞ ከዚህም በላይ ከፍ ዝቅ ቅልል ይችላል። ሌላዎቹ ስልኮች ሳምሰንጎች ናቸው። ሀያ ሁለት አልትራን፣ ሀያ ሶስት አልትራን እና ሀያ አራት አልትራ፣ ሀያ አምስት አልትራዎች አሉ። ከሀያ ሁለት አልትራ በጀምረለ ሀያ ሁለት አልትራ በሰባ ሺህ ብር ታገኛለ። ሀያ ሶስት አልትራን ደግሞ ስትፈልግ በሰባ አምስት ሺህ ብር ታገኛለ እኛ ጋር። ሀያ አራት አልትራ ነው በፈልገው ደግሞ ካልክ በመቶ አምስት ሺህ ብር ታገኛለ። ሀያ አምስት አልትራ ከፈልጋለው ካልክ በመቶ ሀምሳ አምስት ሺህ ብር ቦስ ሞባይል ብትመጣ ታገኛለህ። እነዚህን ይመስላል እንግዲህ አሁን ላይ ኮንቴንት ክሬተሮች አሉ አለ እነሱ ካሜራ መጠቀም እያቆሙ ያሉት በስልክ ነው ብዙ ሰው መሳሪያ ያለው እና ኮንቴንት ክሬተሮች ምን አይነት ስልክ ተመክራለህ ኮንቴንት ክሬተሮች እስፔሻሊ ከአይፎን ሰርቲን ቢጀምሩ ሴቶች ሲሆኑ አይፎን ሰርቲን ቢይዙ አድቫይዝ እናደርጋለን። ምክንያቱም ሲኒማቲክ ስልኮችን ስለሚጠቀሙ። ምናልባት ደግሞ ወንዶች ከሆኑ ደግሞ ከሰርቲን ፕሮማክስ ጀምሮ ያሉትን ስልኮች እስከ ሰቨንቲን ፕሮማክስ ድረስ ቢጠቀሙ እነዛ ስልኮች አሪፍ ናቸው። ምናልባት ደግሞ የሳምሰንግ አድናቂዎች ከሆኑ ሀ4 አልትራና 25 5 አልትራን ቢጠቀሙ ባትሪያቸው የተሻሉ ስለሆኑ እነሱም ቢጠቀሙ አሪፍ ነው። ለካሜራን ይተካላቸዋል ብለን ታሳቢ እናደርጋለን። ደንበኞች ስልክን በሚገዙ ሰዓት ኦሪጂናሉንና ኮፒውን በመመሬት ይችላሉ። ስልካቸውን በማውጣት አይሚ ቼከር ላይ ገብተው ሳምሰንጉን ሳምሰንግ አይሚ ቼከር ብለው አይሚ ቢተቱት የሚገዙትን ስልክ ስቴት ይችጋሉ ስቶሬጅጁን ሁሉንም ነገር ካወጣላቸው ያ ስልክ ኦሪጅናል ነው ማለት ነው። ያንን ካላወጣላቸው ደግሞ ጎግል የማያውቀው ወይም ደግሞ ካምፓኒ የማያውቀው ስልክ ነው ማለት ነው። በተቀጣይ ደግሞ ለአይፎን እንደዛው አይሚ ቼከር ላይ ገብተው በዛው አይሚውን ሲከቱት የስልኩን ከለር ስቶሬጁን፣ ሲሪ፣ ሁሉንም ነገር ክላውዱን፣ ሁሉንም ነገር ስለሚያሳያቸው ያንን አይተው መረዳት ይችላሉ። ይሄ አንደኛው መለያ ነው። ብቻውን ግን በቂ ላይሆን ይችላል። ሌሎች ዝርዝሩ ውጤቶች ይኖሩታል። በቀላሉ ግን በዚህ መረዳት ይችላሉ። ቦስ ሞባይል ጋር ግን ምንም አይነት ኮፒ ስልኮችን ስለማንቀላቅል እዚህ መጥተው በሚገዙበት ሰዓት የሚገዙትን ስልክ የኮፒ እና የወርድ ስጋት የማይኖርባቸው መሆኑን ለመግለጽ እንወዳለን። በጣም አሪፍ። ለደንበኛ መቶ ስልኮችን የተለያዩ እቃዎችን ከገዛ በኋላ ጋራንቲ አላቸው፤ ምን ያህል ጊዜ ይቆያል ጋራንቲ? ነው። እኛ ጋር ሲመጡ ማናቸውም ስልክ የሚገዙ ሰዎች እኛ ጋር ሲመጡ ከስድስት ወር እስከ አንድ ዓመት እንደየስልኮቹ ጋራንቲ ይኖራቸዋል። ምንም አይነት የሶፍትዌር ወይ ደግሞ የወሰዱት ነገር ችግር አለበት ተብሎ ከመጡ ያንን ጋ ቅያሪ ድረስ እናስተናግዳቸዋለን። ከስድስት ወር እስከ አንድ ዓመት ጋራንቲ አላቸው። እቃዎቹን ከየት ነው የምታመጡት? ስልኮቹን የምናመጣው አይፎን እና ሳምሰንጎቹን ኤሲሲሬስ እና አይፎኖቹን ከዱባይ እና ከአሜሪካን ሲሆን ኤሲሬሶቹን ደግሞ ከመርካቶ ነው የምናመጣቸው። እኛ ጋር ለየት የሚያደረጋን ቦስ ሞባይል አፕግሬድም ዳውንግሬድም ማድረግ እንደምትችል ነው። የተወሰነ ብር ጨምረ ወደ ሰቨንቲን ፕሮማክስ ማሳደግ ትችላለ፣ ወደ ሲክስቲ ማክስ ወደ የምትፈልገው ስልክ አፕግሬድ ማድረግ ትችላለ። ሶሻል ሚዲያ አካውንት አላቸው ወይ? ቲክቶክ ነው የምንጠቀመው ቲክቶክ ዘቦስ ሸገር ብለው ቢገቡ ያገኙናል። ይሁን ደግሞ ከታች የሚያስቀምጥላቸዋለን። በጣም አሪፍ ነበረ። በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ ድስ እሺ። በመጨረሻ ማስተላለፍ የምፈልገው መልዕክት አንኛውም ሰው ስልክ ሲገዛ ገዛውን ስልክ ኦሪጂናልና ኮፒውን መለየት ስለሚጠበቅበት እንዲህ ጋራንቲ ያላቸው ቤቶችን እንደ ቦስ ሞባይል የመሳሰሉ ጋር መጥተው ኦሪጂናል ስልኮችን ቢገዙ ይሸምቱ ጥሩ ነገርን ስለምንሰጣቸው ያንን ታሳቢ አድርገው ሰዎች ቦስ ሞባይል መጥቶ መጠቀም ቢችሉ ያንን መልእክት ለማስተላለፍ ነው። አመሰግናል በጣም አሪፍ ም አመሰግናለሁ።